እያሉ ነው እና ቤተሰቦች ምንድነው ያልከኝ? እያለው ነው አባ ብለህ ሁለተኛ ትጠራኛለህ ብዬ አስቤ አላሰብኩም። እንደሱ አትበል አባ፣ እንዳስከፋ ውሃ ቃለው በጣም ይቅርታ። አንተ ብንም አላጠፋም፣ ሁሉም ጥፋቴ የኔ ነው ብሎ አባትና ልጅ ተቃቀፉ። በጣም ደስ ይላል። አባ እንደሱ አትበል፣ ሁላችንም አጥፍተን ነበር ማየን እኔ እንደ እንደማልረጋጋ ስላወቀች ነበረ የደበቀችኝ። አንተ ምንም አላጠፋህም። ልጅ በጣም ነው ሞደሽ። እኔ ሞደሃለሁ። እኛን ራሳና እኛን ራሳናችሁ እኛን ራሳናችሁ ራሳችሁን እኮ እያለ ነው። ክብሮ ልጅን ሳገኝ እናንተን ረሳኋችሁ እኮ እያለ ነው አባትየው። ጽናት ደግሞ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎ እኛን እያለች ነው። አዎ ቤተሰብ እኮ ምንም ቢሆን እኮ ቤተሰብ ነው አለሽ ምሮ በቤተሰብ ውስጥ መተሰበር እኛ ብቻ ነው ብለን ካሰብን ለሌላኛችን ጸጸትና ብቸኝነትን እንደዚህ አይነት ስሜት እናጋባለን፣ አለች ሰናይት። አዎ ኪራዬ ያለን አሁን ደግሞ ሁላችንም አጥፍተናል፣ ስለዚህ ይቅር በለን። በፍጹም ከእናንተ የሆነ ነገር ምንም ክፋት የለም። በቃ እግዚአብሔር የፈቀደው ነው የሆነው እያለ ነው እናቴን እያሰበን። ህይወት ይቀጥላል። አልዋሽህም ልጄን ህይወቱን አበላሸው ብዬ በጣም ሰግቼ ነበረ እያሉን አባትየው። አባዬ እንደዚህ ስለ አስጨነቁ በጣም ይቅርታ። አይገባም አይገባም። ግንባክን ግን የወትክና ጋር ሚስትህን እንዳትተዋት። የክፉ ቀን ስንቅ፣ የወንዝ መሻገሪያ ድልድይ፣ የብር መክፈቻ ቁልፍ ናት። ጽናቴን አንድም ቀን እንዳትወቅሳት። የእኛ ፍቃድ ለመሙላት ስትል ነው ይህም ሁሉ የሆነችው። አባ እኔኮ ያላሷ ባዶ ነኝ፣ እንዴት እተዋታለሁ? አሉ ንስኪት ያያዙ ናይ ልጅ ያላቸው በጣም ደስ ይላሉ በሀዘንም በደስታም ምንም ቢሆን በማንኛውም ጊዜ እንዳትለያዩ አደራ ብለው እጃቸውን አያያዟቸው በጣም ደስ ይላል መገራችን ላይ በጣም ስሜታዊ እያደርጋል ያው እናትየዋ ሰርጉን ቢያዩ ጥሩ ነበር አረ ተመስገን ኬራም እንደዚህ ምንም አይቶ ራሱ ላይ ትልቅ ተስፋ ነው አለች ፅናት በጣም እንጂ ለጋሽ ደውዬበት ነበር ከኪራ ጋር አውርተናል አለኝ፣ አለች ምሮ። ከምንም በላይ ደግሞ ደስተኛ ያደረገኝ ኪራ እና ጋሽ ምንም አይነት ክፍተት አለመፈጠሩ ነው አለች ፅናት። በጣም ከዚህ በኋላ አንቺም ደስተኛ አድርጊው አለች ፅናት። አዎ ከዚህ በኋላማ የምኖረው እኮ ለእሱ ነው አለች ፅናት እያሉ ነው እና ግን በሰርግሽ ቀን እንደዚህ መሆኑ አልከፋሽም አይደል አለች። ያው ከሞት የሚያመልጥ የለም ይሁን ሁኖ ደግሞ ፈጣሪ ያለው ነገር ነው አለች ጽናት ማለት ነው እና ያው እንግዲህ እሱም አልክነሽ ምንም ማድረግ አንችልም አለች ጽናት ምሮ አዎ በቃ እሱን ተየው አለች ጽናት እርሱን ተየው እንርሳ አለች ጽናት እሺ ተውኩት አለሽ ምሮ እና ሰኒ ብቻዋን ሳሎን እህኔ ተናዳብናለች እሺ እኔ ልሄድላት አለች ምሮ ማለት ነው። ያው ጽና ደግሞ ጉድ ጉድ እያለች ነው። ሰናይትና ክብሮም ደግሞ አብረው እየተሳሳቁ ቁጭ ብለዋል። እንግዲህ አዲስ ፍቅረኛ ሊሆኑ ነው መሰለኝ። በጣም ደስ ይላሉ ሁለቱም። እየተሳሳቁ ነው። ስልክ እያየች እየሳቀች ነው። እንዴ ለብቻ መሳቅ እያለ ነው ክብሮም እና ላልቅስ አለች። እንደዛ አላልኩም። ሰኒ ነው አደል ስምሽ አላት አዎ ምን ነው? አለች። አይ ምንም፣ አለ። ግን ምን ሆኖሽ ነው? አላት ክብሩም። ምን ሆን ኳላ? ይሰናይ ደግሞ ያው ለብቻዋ ስስቅ። ምንም ተይው በቃ፣ ተይው በቃ። እሺ፣ እሺ ተወኩ። ታሪ ብቻዋን ስስቅ ገርሞት ነው ብሎ እየሳቀ ነው። እሷ ደግሞ ወይ ጉድ እያለ ነው። ምን ነው? ምንድነው የሚያስቅ? አይ ምንም፣ አለ የመልስ ምትም ሆኖ ነው ማለች። እንደዛ ነው ገር ነው አለ። እፍ ያለች ነው ስልኩን ይዛ እየተገራረሙ ነው። አረ ተመስገን ነው፣ ኪራ እንደዚህ ሆኖ ማየት ራሱ ለእኔ ትልቅ ተስፋ ነው አለች ጽናት። በጣም እንጂ ለጋሼ ደውየት ነበረና ኪራ ጋር አውርተናና አለችና ቶሎ ነው የምትናደጂው። ዋላ አለም መሰለሽ፣ ክብሮ ነው እንደዚያ ያለሽ እና ከዚህ ቤት ከሱ ውጭም ያመሰዋለ፣ አለች ራንችሊ። ሰውዬው እኮ በሳይኮሎጂ ነው የተመረቀው፣ ጥሮ ድሮም እኮ የተማረ ሰው ጤነኛ አይደለም አለች። ቆይ ስንዬ ምን ሆነሽ ነው? አይ ተውኝ እባካችሁ፣ እኔ ራሱ ወደ ክላሴ ብገባ ሳለኝ። ያው እንግዲህ ከክብሮ ፍቅር ይዟት አይመስለኝም ቆይ ምን ብሏት ነው? እስኪ ልጅቷ እንደዚህ ሆነች። እኔ ምን አቃለሁ? ብለሽ ነው በቃ ይሄው እንደለመደችው እልል ትጋባለች ነው? አይ ሰኒ፣ በቃ ቶሎ ነው አይደል የምትበሳጨው? እያለች ነው ምሮ ማለት ነው። ያው እንግዲህ ሁሉም ጥንድ ጥንድ ናቸው። እሷ እንግዲህ ትራሴን አቅፍ እያለች ነበረ። አይ ሰኒ፣ ልትበላን ነበር እኮ። ቆይ ምን ሆና ነው? ቆይ ምን አቃለሁ ከክብሮም ጋር ተጣልታ ይሆናና አለች ምሩ። ቆይ እስኪ ግን ከዛ አፈራ ልጅ ጋር አሁን ሰው ይጣላን አለና አሁን ማለት ነው። ለምን አሁን? እና ምሩ ያው ፍቅራቸው ደስ ይላል። ያው ጽናትና ክብሮም ቀጥለዋል። እንግዲህ ደግሞ ሰናይት ደግሞ እንግዲህ እንደሱ እንደነሱ ልትሆን ነው መሰለኝ፣ ከክብሮም ጋር ልትጣመር ነው። በጣም ደስ ይላል። ብቻ ደስ ይላል፣ ደስ ይላል። ቤተሰቦችዬ እና ደግሞ እናዷት የሆነ ነ ብታይ ደግሞ ምግብ ሁሉ ራሱ አልበላችም ማለች ምሮ ማለት ነው። እናሁም ደግሞ አራት ቁርጥ ብቻ ነው የበላችው፣ አልበላችም አራት ቁርጥ ብቻ ነው የበላችው እያለ እያሾፈ ነው ናሁም ማለት ነው። ምሮ ደግሞ ምር በፊቱ ነው ያልኩት ምን አለበት ከሷ ላይ ቀንሶ ለአንቺ ብታይት ቢሰጥ የለኝ እያላት ነው እንግዲህ፣ ያው መናሰር ናየት ያው እንግዲህ አራት ቁርጥ አንድ እንጀራ በላይ ይመስል መሰለኝ። እና ከእሷ ቀንሶ ምን አለ በላ እንጂ ቢሰጥልኝ አንቺን ብትበይልኝ እያለኝ ቅናት እያዘው ነው። ምን አሁን ማለት ነው፣ እኔም እኮ በላለው እያለች ነው። አንቺ እኮ ከራስ ልጅ እኩል ነው ምበዩ አላት። ናሁም ማለት ነው። ጀመረ እንግዲህ አለች ምሮ ደግሞ ማለት ነው። አሁንም ይኸው ልሽ እንደ ቡና ሶስት ሰዓት እየጠበቀ ያዛጋኝ ጀምሯን እያለ ነው። እና ማለት ነው እና ቤተሰቦች እንደ ቡና ቁርስ ያዛጋኝ ነው እያላት ነው። እና እያለሽ ነው አሁን ሰዓቱ ደርሶብነው አይመስልሽም? ማለት ጉድ እኮ ነው፣ ሰው እንዴት መነከስ ያምረዋን አለች። አረንተኛ በጣም እኔ ደክሞኛል አለች። መጀመሪያ ግን ገላሽ ልጠብሽ አላት። አይሆንም ራሴን የምታጠበው እንደዛ እነዛ ነገሮች ማን የማጠብ አለብኝ አላት። አሁን ደግሞ ሰብሰብ ብለው ፅናትና ክብሮም ኪሩቤል አብረው ቁጭ ብለዋል። ቆይ ግን ምን ያንሰኛን እያለ ነው። ሳኒን ቀስ ብለ ታውቃታለህ አለች ፅናት። ቆይ በደንብ ነው መግባባት አለ ኪሩቤ። ማነው ክብሮ አይዞህ ነገ ጠራታለሁ፣ በዛሁም ይቅርታ ትጠይቃታለህ አለች። ነው ይቅርታው ይቅርና በደንብ እናወራለን፣ ጥሪያት አለ። አዎ እንደሱ ይሻላል እያሉ ነው ያለ። በለዛ ሜዳ ላይ ተገናኝታችሁ ትኬት ቁርጣ ነው የምትልክል። ልክ የመጣህበት እንዳትልክ እያለም ነው ኪሮ፣ ማለት ነው። አንቺ ልጁ እንዴት ነው እንደዚህ ክው ያደረገችው? እሱ ነው እንጂ ያስተነገጣት አታይም። እንደሱ እንደት ክው እንዳለ ሰኔን ያስደነገጣት፣ አልኩ ካለች ፅናት። እሱን ነገ ስትመጣ እንጠይቃታለን አለች። እሺ መጣሁ። እዚህ እያለችን ልብሴን እንኳ ራሱ አልቀየርሁም እኮ አሁን። ማን ሞት መቼ ጠፍቶልኝ? የሚያውቀውን ምግብ ነውና ነይ ግዢ የምትይኝ አለቻት። እሺ በቃ ከዚህ በላይ አለምንም እመጣለሁ። እኔም እምልሽ እያለች ነው። ምን ነው በጣም አመማት እያለች ነው ማለት ነው አዎ ትናንትና ነበረች ማለቴ ነው። አለች በቃሽ፣ መጣው መጣሁ እያለች ነው። እንግዲህ ያው ክብሮም እና ሰናይት እንግዲህ ደግሞ የጣመሩ ነው። ረረራ አሁን ጽናት ምግብ አዘጋጅታ እየጠራቻቸው ነው። እኔ እቃዎቹን ረሳዋቸው እስካሁን ገዝችልሽ መጣ ነበረ እያለቻት ነው ሰናይት ለማንኛውም ቤተሰቦች ይህ በጣም ደስ የሚል ድራማ ነው፣ ተከታተሉ። በሎሽ ዕቃ ገዝቼ ልምጣ ቅመሹ እያለቻት ነው። እየተሳሳቁ ነው ሰናይትና ጽናት ማለት ነው። እንግዲህ ክብሮ መጣ ሰናይት ጋር ጉድ ጉድ ስትል የወጡ ማዛ ከሩጭ ጠራን አሉ አለ። ከሰሪዋ ነው አለች ማለት አለ። ያው ማያው ሲኖርህ የሽሮ ተቆሌ ትኖር ራሱ ድሮ ድሮ ነው የሚለው፣ አለች። በዚህ ጋር ግን የም አይ ምንም ማለት ከወጡ በላይ ከወጡ በላይ መልክሽ ነው ለመልክሽ ጊዜ የምታባክኝ መሰለኝ አላት። ከወጡ በላይ ለራስሽ መልክ ነው የምትጨነቂ ነው መስለኝ ምትግዜሽን ምታካት ነው። አይ ያላት ነው ክብሮ ማለት ነው። ለምን በቃ እየተሳሳቁ ነው መልስ አጣጭም ማለት አዎ አለች። የብዙ ባለቤት ነኝ አለች። እሺ እስኪን ወጥ ለመስራት ምን ምን ያስተጠቀምሽ አለት። ብዙ ነገር፣ ለምሳሌ ኮሰረት ለምሳሌ ኮሰረት ስትል በሳቅ ሞተ። ያው እንግዲህ ኮሰረት የቅቤ ማንጠሪያ ነው እንጂ ወጥ መስሪያ አይደለም። ያው እንግዲህ ዘና ሊያደርጉን ነው። አይ ምንም አለ እዚሁ እዚህ ቤት የወጥ ባለቤት ልብስ እንጂ ባለሙያ የለም ብዬ ነው ብሏት ሄደ። ማለት ነው ግልፍጥ እያለ ብርቅ ነው እንደ መሳሳት አለይ አንቺ ኮሰረት ምንድን ነው? ቆየው አይደል አለች ራሽ ጉዳይ ምንሆነች ነው። ለማንኛውም ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቦች፣ በጣም ደስ የሚል ድራማ ነው ዘና ያደርጋል።